ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንትና ኦንሊጊሰስ ለአራት ሆነን የቀስልምና ከምድረገጽ እናጠፋዋለን ብለን ነው የምናስበው የነበረ። ድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳ ነው የነበር ማለት ነው። እና እስልምና በጦ በጣልና በጌታ በኢየሱስ ስም የእስልምና ሆኖበት ሲመጣ የነዋሪ መንፈስ በኢየሱስ ስም ይመጣ የሙስሊ መንፈስ በኢየሱስ ስም ይመጣ፣ የሱና ጉዳዩን መንፈስ በኢየሱስ ስም የሀዲስ መንፈስ በኢየሱስ ስም ተነስተን ከዛ መካከል ውስጥ ስንሞክረው እየረበሽ ደመጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ? መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናምን ብዬ አላምንም አለ። ለምን እንደዛ አልክ? ምናምን ስለው አይ በቃ የሆነ ነገርም አለ። ይሄ ነገር እንዴት እንዴት! ቁርአን እኮ በጣም ሰፊ ነገር ነው የሚያወራው የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቀም፣ ግን ኮርጆዋል የሚል ነገር አይደለም። የሆነ ከሆነ ነገር አጋ የለቃቀመው ነገር ቢሆን እንደዚህ እንደዚህ ጠንካራ ነገር ነው የሚፈጠራው። በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላቃል በሱረቱ ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጣው የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይት እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰው ልጆችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው። እስልምና እንሳደባለው፣ እቃወማለው፣ ውስጤ ግን ሌላ ነው። የስልምና እውነት እየገባኝ ነው፣ እያወኩኝ ነው። ሳጠፋ የነበረው መጨረሻ ላይ ውጭና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ነው ያለው ነገር። ማለት በጣም ተሰርቷል። ሙናፊቃኖች በውስጥ ሰርተዋል፣ እኛ ጋር ለሙስሊም ተመሳስለው። ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪየንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት መካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሽ እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ሞክረዋል። መካከለኛው ዘመን ተሞክሯል። ሲያቃታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር። የሆነ ሳለ እስልምና ከምድረገጽ መጥፋት አለበት ብሎ ዘጠኝ ጊዜ ጦርነት አድርገዋል፣ ተሸንፈዋል። ባይዛንታይን ኢምፓየር ገና በእንጭጭነቱ ደረጃ አጠፋለሁ ብሎ አቡበከር ሲዲቅ ከሊፋ በነበረ ሰዓት ላይ መቶ ተሸንፎ ነው ሄደው። ሲያቀታቸው በሀሳብ ሲያቀታቸው የመዲና ውስጥ የነበሩ ባኑ ቁረይዛ የሚባሉ አይሁዶች፣ የመካ ቁረይሾች ይህንን ብርሃን ለማጥፋት ሞክረዋል፣ አልቻሉ። ስላልቻሉ ነው መጨረሻ ላይ ጦርነት የገጠሙት። ጦርነቱም የመጣው በኋላ ላይ ጂሃድ የሚባለው ኮንሴፕትም የመጣው ከዛ አንጻር ድንበር ስላለፉ ነው። ድንበር ካላለፉ እንዳታልፉ ነው የሚለው ቁርኣን ይህንን ነው። ስለዚህ አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዛ የሚሆኑት ምንድን ናቸው? ጠፊዎች ናቸው ነው የሚለው። እነዚያ የካሉት ሱረቱ ፎሲላት መራፍ አርባ ነው ቁጥር ባ ነገር ክርስቲያኖች ዝም ብሎ አይነት መጽሐፍ አይደለም። እነዚያ በቁርኣን እርሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸዋል። አሸናፊ መጽሐፍ ደጋግማችሁ ጻፉልኝ፣ አሸናፊ መጽሐፍ ብላችሁ የሚያሸንፍ ነው። ልብ መማረክ የሚችል ነው። ሊዋጉ የመጡትን ብዙዎችን ማርኮ ቁጭ አድርጓል።